እናት እና አባት በልጆቻቸው ዳግም ተሞሽረዋል ማለት ነው። በጣም ደስ ያለኝ ቪዲዮ በጣም በደስታ እያለቀስኩ ያየሁበት ያየሁት ቪዲዮ የጨረስኩት ቪዲዮ ከአሁንም በፊት ቢታረቁ ብዬ ይሄ ቀን ቢመጣ ብዬ የተመኘሁት ቪዲዮ ነው። በጣም ደስ ያለኝ ቪዲዮ ነው ቤተሰብ

ወረህመቱላሂ ወበረካቱ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤት ሰዎች ሰላም ብያለሁ። ሁላችሁንም በያላችሁበት የአላህ ሰላምና እዝነት አይለያችሁ። ዛሬ በአዲስ ቪዲዮ፣ ደስ ባለኝ ቪዲዮ ነው የመጣሁት ማለት ነው። የምር ለመጀመሪያ ጊዜ የሰው ደስታ እንደሚያስደስተኝ ያወቅኩበት እያለቀስኩኝ በደስታ እያለቀስኩ እየጨረስኩት ቪዲዮ ነው። ወላሂ ለአዚም በጣም ነው ደስ ያለኝ ማለት ነው። በጣም ከባድ ነው፣ ልጆች ወልደው ተለያይተው ይህን ያክል አመት አስራ አራት አመት ከአስራ አራት አመት ቆይታ በኋላ ይሄ ደስታ መመለስ፣ ወላሂ በጣም ነው ደስ ያለኝ ማለት ነው። ከሙሽሮች ይልቅ ልጆቹን እንኳን አደረ እንኳን ደስ ያላቸው ማለት እወዳለሁ ማለት ነው። ምክንያቱም የነሱ ምን አይነት ፊሊንግ እንደሚሰማቸው ምን አይነት ህይወት እንዳሳለፉ በእነሱ ህይወት እኔም ስላለፍኩ ማለት ነው። በህይወቴ ማሳካት የምፈልገው ትልቅ ስሆን ሳድግ አሳካዋለሁ ብዬ ያሰብኩት ግን ያልተሳካልኝ በቃ ሳይሳካ የቀረ ነገር ስለሆነ ማለት ነው። ምክንያቱም ያው አልሆነም ሳድግ ብዬ ስደርስ ደረጃ ስደርስ ብዬ ያሰብኩት ነገር አልሆነም። ያው ምክንያቱም አባቴን በድንገት አጥቼዋለሁ ማለት ነው። እና እነሱ ይሄ ነገር እናታቸውም አባታቸውም እያለው ይህን ይሄን ደስታ አግኝተውታል ማለት በጣም ከባድ ነው። ይህንን ስሜት ይህንን ደስታ የሚረዳቸው ሰው በዚህ ህይወት ያለፈ ነው። ልጆች የሚያስደስታቸው ነገር የእናታቸው፣ የአባታቸው የወላጆች አንድ መሆን በጣም ከምንም በላይ ያስደስታቸዋል። ከምንም በላይ ማለት ነው። እና የምር የእነሱን ደስታ ስላየ በጣም ደስ ብሎኛል። አላቅም ምን ብዬ እንደማወራች አላውቅም። በነገራችን ላይ ማለት ነው ማለት እስከ ዛሬ ይሄ ነገር ቢሆን ለምን እንደዚህ ሳይሆን እንደዚህ ሳላደርገው ቀረ እያልኩ ቆጭ ነበር ማለት ነው። ግን ያው አላህ ያለው ሆኗል። አባቴንም አላህ ይራህመው። ግን ቢሆንም እንደ በቃ እንዴት እንደምደሰት እንዴት ሆኜ ምን አይነት ስሜት እንደሚሰማኝ በቃ ዛሬ ተሰምቶኛል ማለት ነው። የምር ልጆቹ እንዴት በፍቅር እንደሚያዋቸው ውስጣቸው እንዴት ደስ እንዳለው ፊታቸው ላይ ይነበባል። የምር በጣም ነው ደስ ያለኝ ማለት ነው። በጣም እያለቀስኩኝ በቃ እምባዬ እየፈሰሰ ነው ያየሁት ማለት ነው ቪዲዮን ወላሂ እኔ እናትና አባቴ እንደዛ ቢሆኑ ራሱ እንደዛሬ መደሰት አይመስለኝም። ማለት ያው ላይመስል ይችላል፣ ለሰው ግን እኔ ስላለፍኩበት ወይም ጠብቄ ስላልሆነልኝ ያው ያላ ውሳኔ ሆኗል። ግን አንድ ቀን ቤተሰብ እናትና አባቴ እህቴ ወንድሞቼ፣ አንድ ቤት ሁነን እናታችሁ ስትቆጣችሁ ወደ አባታችሁ ማምለጥ፣ አባታችሁ ሲቆጣችሁ ወደ እናታችሁ ማምለጥን እያን ያን ሁላ አስብ ነበር ማለት ነው። ግን ያው አላህ ያለው ሆኗል። አልሐምዱሊላ። ግን ደግሞ ይህ ነገር በእነሱ ላይ መሆኑ በጣም ደስ ብሎኛል ማለት ነው። የምር በጣም ከባድ ነው የወላጆች መለያየት። ወላጆችን ብቻ ሳይሆን የሚጎዳው ልጆችን በጣም ይጎዳል፣ በጣም ማለት ነው ወላጆች የማይረዱት ግን ልጆችን በጣም ልባቸውን የሚሰብር ተናግረውት የማይወጣ ህመም አለው። የወላጆች መለያየት ማለት ነው በጣም በእርግጥ ወላጆች ያው የሚለያዩት ወደው አይደለም። የራሳቸው የሆነ ችግር አላቸው። ተመካክሮም አሁን እንደነሱ በፍቅር በትዳር አንድ አይደሉም፣ ተለያይተዋል። ግን በፍቅር ለልጃቸው ሲሉ ለልጆቻቸው ሲሉ አብረው ሲደሰቱም ነበር በልጆቻቸው ደስታ፣ በልጆቻቸው በቃ በሁሉ ነገር አንድ ላይ ነበሩ። ለልጆቻቸው ሲሉ ማለት ነው እና ይምር በጣም ነው ስሜታዊ የሚያደርገው ማለት ነው። ይህን ነገር የሚረዳቸው እንድነሱ በነሱ ላይ በነሱ መንገድ የሄደ ሰው ነው። ሌላ ሰው አሁን እናትና አባታቸው ጋር የሚኖሩ ልጆች ይህንን ስሜት አይሰማቸውም ማለት ነው። ለምን ያው እነሱ አያውቁትም፣ አተውት አላወቁትም። እንደው የሆነ ጊዜ ማለት ነው ወንዶ ልጅ የአስራ ሁለተኛ ክፍል ውጤት ሲጠብቁ ለሊት ላይ ምናምን ማለት ነው እና አባታቸው የለም። ከዛ እየደወል ምናምን በቃ ብዙ ቪዲዮውን ተከታትየዋለሁ። እና የዛን የምር በጣም ነው ያለቀስኩት ማለት ነው ምናለ አንድ ላይ እኮ ቢሆኑ። እንደዚህ እንደዚህ በቃ ራሴ ዝም ብዬ እያመቻቸውት ነበር ማለት ነው። እና ብዙ ጊዜ በቃ አንድ ላይ ሲሆኑ፣ አንድ ላይ ቪዲዮ ሲሰሩ ምናምን ምናለ አንድ ላይ ቢሆኑ። ለምንድን ነው ግን አንድ ላይ የማይሆኑት? ልጆች አላቸው አራት ሁለት ልጅ ወልደው ምናምን በቃ ሌላ ህይወት አልጀመሩም። ለምንድን ነው አንድ ላይ የማይሆኑት ምናምን እያልኩ ዝም ብዬ ውስጤን እንትን ይለይ ነበር ማለት ነው። ማለት ይሄ ነገር በእኔም ላይ ስላለ ይሆን አላውቅም። የሆነ በቃ ፍላጎቱ ነበረኝ በእነሱ ላይ እኔ እየታየኝ ማለት ነው። ልጆቻቸው በጣም ጠንካራ ናቸው። ማለት የሆነ የልጅ አዋቂ ናቸው። ቤተሰቦቻቸውን አንድ ለማድረግ ያው አላህም አግዟቸው ማለት ነው። አንድ ለማድረግ ብዙ መስዋዕት ከፍለዋል። በብልሃት በጥበብ ብዙ ብዙ ማለት ነው። እና የምር ደስ ነው ያለኝ ከሙሽሮቹ ይልቅ ስለ ልጆቹ በጣም ደስ ብሎኛል። ማለት ሙሽሮቹንም አላ መጨረሻቸውን ያሳምርላቸው፣ አብረው ያረጁ፣ አብረው ይጃጁ፣ የልጅ ልጆቻቸውን ያሳያቸው። ያው ወይ ሁሉም ሰው መጨረሻው ሲያምር ነው። መጨረሻቸውን አላ ያሳምርላቸው ይህንን ልጆቻቸውን በልጆቻቸው ያለፈው ነገር ለልጅ ልጆቻቸው አያሳልፍባቸው ማለት፣ ስሜቱ በጣም ከባድ ስለሆነ የወላጆች መለያየት ለልጆች በጣም ጉዳት ስላለው ማለት ነው። እና የምር በጣም ነው ደስ ያለኝ በጣም ከመጠን በላይ ማለት ነው። ወላይ በጣም ደስ ብሎኛል ማለት። አንዳንድ ከነሱ ብዙ የምንማረው ነገር አለ በነገራችን ላይ ማለት ነው። በትዳር አንድ ላይ መኖር ካልቻልን ተለያይተንም ለልጆቻችን መኖር እንዳለብን ማለት። አሁን አባትየው ስለ እናቱ ስለ እናታቸው ክፉ ነገር አይናገርም። በቃ በፍቅር ነው በቃ ማለት ክፉ ነገር ሲነጋገሩ አይሰሙም። ያም ይመስለኛል ልጆቹም አባትና እናታቸው አንድ ላይ እንዲሆኑ በጣም ሲለፉ በጣም ሲሞክሩ የነበሩት ማለት ነው። እና ከእነሱ በጣም ብዙ ትምህርት ልንወስድ ይገባል። ወላጆች ከተለያየን ለልጆቻችን ስለ ትዳር አጋራችን ምንም አይነት ክፋት መንገር አይጠበቅብንም። በእርግጥ ያው የሰው ልጅ የራሱ የሚያጠፋው ችግር አለ፣ ግን ለልጆች የተለያየንበት ወላጆች የተለያዩበት ነገር ለልጆች ምንም አይነት ጥቅም የለውም ማለት ነው። መናገሩ ስለ እናት ክፉ ነገር ማውራት፣ ስለ አባት ክፉ ነገር ማውራት ምንም አይጠቅምም፣ በቃ ለልጆቹ ማለት ነው። እና ይህም ነገር ይመስለኛል እዚህ ያደረሳቸው። አስራ አራት አመት ማለት በጣም ከባድ ነው። በጣም ረዥም ጊዜ ነው እና በነዚህ ጊዜያቶች በእርግጥ የራሳቸው ያው ውስጣዊ እንትን አላቸው ስበብ ይኖራቸዋል። ግን ያው እኛ የምናየው ነው የምንፈርደው። ማለት አሁን እናቲቱ ስለ አባታቸው በጣም መጥፎ መጥፎ ባህሪ ምናምን፣ እንደዚህ እንደዚህ ብታወራቸው ልጆቹ ራሱ እንደዚህ አይቀርቡም ነበር። በቃ አንድ ላይ እንዲሆኑላቸው ምናምን አይጥሩም፣ አይታገሉም። አባታቸውም እንደዚሁ አባታቸው ሲያገኛቸው የእናንተ ናት እኮ እንደዚህ ናት፣ እንደዚህ ናት ምናምን ቢል ልጆቹ ራሱ ይህን ያህል ጉዞ አይጓዙም ነበር ማለት ነው። እና የምር በጣም ነው ደስ ያለኝ ስለነሱ በጣም ማለት ነው። የምር በጣም ከባድ ነው ስሜቱ። ያው ብችል ማለት ነው ማለት እንደዚህ በጣም መናገር ብችል፣ በጣም አቀራረብ ብችል፣ በደንብ ብሰራው ደስ ይለኝ ነበረ የውስጤን አውጥቼ ግን ያው እንደው እየተሰማኝን ስሜት ብቻ ለመግለጽ ነው ማለት ነው። የምር ውስጤን በደስታ የረበሸው ቪዲዮ ነው ዛሬ ያየሁት ማለት ነው። እነሱን እያዩ እኔን ነው ሳይ የነበረው ማለት ነው። የምር በጣም ከባድ ነው። እነሱን እያየሁ ይህን የሚኮፒ ሆኑ እንደዚህ አሁን እኔ እናት እና አባት ቢሆኑ እንደዚህ በቃ በእነሱ ውስጥ እኔን እያየሁ ነው ያየሁት ማለት ነው ቪዲዮውን፣ እና የልጆቻቸው ደስታ ምን ያህል እንደተደሰቱ አይናቸውን ሳይ ነበር የቆየሁት ማለት ነው። እና እኔም ብሆን እንደዚህ ነው የምደሰተው እያልኩ ነው ያየሁት ማለት ነው። እና በጣም ደስ ብሎኛል። የሰው ደስታ እንደሚያስደስተኝ ዛሬ ገና አወቅኩ ማለት ነው። የምር በጣም ነው ደስ ያለኝ። ያው እኛ ብናስብም ፈጣሪ ያለው ነው የሚሆነው። ያው እኔም ባይሳካልኝም አላህ የፈለገውን አድርጓል። አላህ አይሳሳትም። አላ ይራህሙ አባቴንም የታዘዘው አላ ያዘዘው ነገር ሆኗል ማለት ነው። ግን በቃ ቢሆንም ኖሮ እንደዚህ ነበር ደስ የሚለኝ ያው ስሜቱን ተጋርቻለሁ ማለት ነው። ብቻ ያው ደስ ብሎኛል፣ ደስ ብሎኛል ለማለት ነው የመጣሁት ማለት ነው። ውዶች ውድ ቤተሰቦቼ እና ላይክ ላይክ ሸር እያደረጋቸው ይህን ደስታ ቢደርሳቸው ደስ ይለኛል ማለት በእነሱ ውስጥ እኔን ስላየሁ ማለት ነው። ወላላዚም በእነሱ ውስጥ በእነሱ ውስጥ በቃ የእኔን ደስታ አይቻለሁ አቃለው ያው የኔ አይሆንም። እኔ ያሰብኩት አልሆነም፣ አላህ ስላላዘዘው ማለት ነው። ግን በእነሱ ውስጥ የኔን ደስታ አይቻለሁ። አልሐምዱሊላህ፣ ደስ ብሎኛል የምር። እንደዚህ ነበር ደስ የሚለኝ በቃ ብዬ ራሴን ወሰንኩኝ፣ ራሴን በቃ አሳመንኩትኝ። ማለት እኔ ያሰብኩት ትልቅ ስሆን እንደዚህ እንደዚህ ያደርጋለው፣ ቤተሰቦችን አንድ ላይ አደርጋለሁ፣ ምናምን እህት ወንድሞችን አንድ ላይ ሆነን የፋሚሊ ጊዜ እናሳልፋለን ብዬ ያሰብኩትን በቃ ቢሆን እንደዚህ ነበር ደስ የሚለ ብዬ ስላሰብኩት ደስ ብሎኛል ማለት ነው። ወላሂ ላታምን ትችላላችሁ፣ ግን ውስጤ በጣም ደስ እያለው ነው እያለቀስኩኝ የደስታ እንባይ እያለቀስኩ ያየሁት ማለት ነው እና በጣም ደስ ብሎኛል። ያው አብራችሁ አርጅ፣ አብራችሁ ጃጁ እያለሁኝ ሙሽሮችንም ማለት ነው ልጆችንም እንኳን ደስ ያላችሁ፣ ለዚህ ቀን እንኳን አበቃችሁ። ቀሪ ዘመናችሁን አላህ አንድ ላይ በደስታ ያኑራችሁ። ላለሁኝ ሁሉም በሽታ ነው።